እንታይ የእግዚአብሔር ስም ለ20 ዓመት የቆየ ስኳርና ደም ብዛት ለ20 ዓመት ለ20 ዓመት የቆየ አንድ የዘጠኝ ዓመት ልጅ አለችው። ቤት ሆኖ ቤቴል ቲቪ ከፈተች። ከዛ አየ በውሃ ላይ ጸሌ ላንድና ለመጨረሻ ተነቀል። አጨብጩ ለጌታ ለኢየሱስ። ሌላም ምስክርነት አለው። አልሸጥ ያለ መኪና ነበረው። እሱ ከአንተ ጋር ጸሌ። ለብዙ ጊዜ የቆየ መኪናውም ተሸጠ። አልሸጥ ያለው ተሽጦ ከእጅ ወጣ። ከአንድ በቶ እንሰማል ኬት መጡ ከአዳማ ምንድን ነው የሆነለሁት? የሆነልኝ ለሀያ ዓመት ሙሉ የዙካር በሽታ ነበረ። ለሀያ አመት ይቻላል? እንደዚህ 20 አመት ሙሉ ሱኳር። ይሄው ስማ፣ ቤቱ ውስጥ የሻገተ የዛገ ሰንሰለት ከኔ ጋር ሸኞ፣ ሸኞ፣ ሸኞ፣ ቻው በለው፣ ቻው በለው፣ ሸኞ፣ ሸኞ፣ ቻው። እሺ ከዛ ብሬን እንዳለ አስጨርሰኝ። በጋዛ የዘጠኝ ዓመት የሌሊ ልጅ አለችኝ። ቻናል እየቀየረች ትከፍታለች። እኔ ተኝቻለሁ፣ በጣም አሞኝ። ከዛ ስጸል ያንተ እንትኑ ቴሌቪዥኑ እንትን ሊያደርገችና እኔ አልሰማም። አመጣችና አባ አብ አለችኝ፣ አቤት አልኳት። ይሄው አዎ፣ መስፍን ይኸው፣ ጸሊ ይወልህ፣ ጠብ አድርጊለት፣ ጠብ ጠብ እምትለ አማርኛለች በጣም ትመቸኛለች። ከዛ ዲ ከዛ ጠብ ጠብ አለችና ራሴ ላይ ጠብ አረገችልኝ የሆነ ነገር ከላላ ግፍፍ አለ። በማግስቱ የእጀ ስለካ የለም ምንም፣ ስኳሩ የለምለ። የሀያ ዓመት ስኳሩ ነው የተሰበረ እምትለኝ ሀ ዓመት ያለኝን ነገር አስጨርሶኝ። ሴጣን ክፉ ነው። አስጨርሶኝ ያለኝን ነገር መኪና ነበረኝ፣ ባጃጆችም ነበሩ፣ ሸጬ ጨርሼ በበሽታው። አዎ፣ አሁን መጨረሻ ላይ ለዛውም የተገዛው ውሃ አይደለም የቧንቧ ውሃ፣ በጆ ጋር ጋር ጣባ ላይ ጣባ አረገችልኝ። ጠብ ብሎ ቀረ፣ ጠብ ብሎ ቀረ። አጠገባችሁ ያለው ሰው ጠብ ብሎ ቀረ ማለት ነው። የስኳር በሽታ፣ የደም ብዛት በሽታ፣ የኤች አይቪ በሽታ፣ የካንሰር እጃችሁ ከፈሩና ሄደ በሉት። ሸኞ እንጂ በጌ የመጨረሻ የእግዚአብሔር ሰው ሁለቱም ከሰባት ዓመት በኋላ ነው የወለዱት። ሁለቱም የእሷ በጣም ልብ የሚሰብር ነው። ሶስቴ ነው የሞተባት ከወለደች በኋላ፣ ወልዳ ሶስቴ የሞተባት አንድ ደግሞ ጨንግፏል። እዚህ መጣች፣ የተጸለይበትን ዜት ወስዳ፣ ውሃውን ደግሞ ጉባኤ መሐልና ጸለያ ይዛ ሄደች። እግዚአብሔር አምላክ ጭንገፋን ሰብሮ የሞትንም ቀንበር ሰብሮ ይኸው ብላቴ ነው ተወልዶ ስድስት ወር ሞልቶታል። እግዚአብሔር አጨብጭው እባካችሁ። እውነት ነው እናቴ? አዎ። ስንቴ ሞተብሽ? ሶስቴ ነው ሞቱብኝ። አንዴ ደግሞ ጨነገፈ። አራቴ ነው ማለት። እየወለድሽ ነው የሚሞቱት? ከወለድኩ በኋላ ሶስቴ ነው ሞቱብኝ። ስንት የስንት ወር ነው አንዱ? የአስራ አምስት ነበረ። አንዱ ደግሞ አንድ አመት ከስድስት ወር ነው የሞተችብኝ። አንዱ ሶስተኛው ደግሞ ሆዴ ውስጥ ሞቷ ነው የወለድኩት ወዲሽ ውስጥ ሞቶ ተወለደ። አሞቶ ሞት አለች። ኦፕራሶን እናርግና ነው አውጣው ስለው እንዴ ያልኩት በቃ በሚጥ ነው የወለድኩት። ማን ጸለየልሽ ነው ልጅ? ማንንም አልጸለይልኝ እዛን ጊዜ አልመጣውት። ምን እዚህ ምን ተጸለየልሽ? የአሁኑ እዚህ ጉባኤ ላይ ሆኜ ውሃውና ዘይቱን ተጠቅሜ ነው እዚህ ጉባኤው ላይ አሜን ብዬ። በቃ አሜን ብቻ በዘይት አሜን ብላ ብቻ ነው የወለድሽው? አው ከዛ አምስት ወር እርጉዝ ሆኜ

እኔ ከስራ ለሚሳ ወደ ቤት እየመጣሁ ነበረ። እንደመጣሁ ውሃ ላይ ነው አንተ የምትጸልየው። እኔ ግን ውሃው አልታየኝም። ሁለት ሪሞተሩን አነሳው። ሁለቱን አንስቼ፣ አንድ ሪሞተሩን ጥዬ አንዱን አነሳው። አንዱን አንስቼ እኔ ሁለቱ ላይ አልችልም፣ አንዱ ነው የሚፈልገው ብዬ አንዱ ላይ አጸዳው። ሁለት መንታ እንዳይሆን ማለት ነው። አሃ ሁለት መንታ አልችልም አልወልድም ብዬ ማለት ነው። አንድ ልጅ ፈልጋለሁ መጀመሪያ ስለማውተብኝ ማለት ነው። ከዛ ተጸለየልኝ የዛሬ አመት በዘጠነኛ ዙር ተጸልዮ አልፎ በቲቪ ነው አንተ የምትጸልዮ የዛሬ አመት ሲጸልይ ተጸለየልኝ በአንድ ሮሞተር እንደዚህ ከተጸለየ በኋላ ሮሞተሩን አቀብኩት ቁጫልኩት ውሃው አግኝቼ ጠጣው በቃ አረገዝኩት ከዛስ ከዛ ይሄን ልጅ ወለድኩ ወንድ ነው ሴ ወንድ ማን አልሽ በረከት በረከት አንቺ ሰከየ መጣሽ

የመጀመሪያው ተወልዶ ነው የሞትብኝ ሁለቱ ደግሞ ጨነገፈ ሁለት ጊዜ እች ያውን ረተኛ ናት ማለት ነው እጃችሁ ከፋሩ